መገናኛ ብዙሃን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች አንድነት የሚያጠናክሩ ዘገባዎች በከፍተኛ ኃላፊነት ጥንቃቄ መስራት ይጠበቅባቸዋል። በሕዝቦች መካከል መልካም ግንኙነት እንዲፈጠር የአመለካከትና የሀሳብ ብዝሃነት ባከበረ መልኩ መስራት፣ በተለይም ደግሞ የአንድነትና መተባበር የሚያጠናክሩ ጉዳዮች ላይ ማተኮር ይገባቸዋል። ከዚህ አኳያም የኢትዮጵያ ዜና አገልግሎትም በህዝቦች መካከል መቀራረብ እንዲኖር ብሔራዊ መግባባት እንዲፈጠርና የሀገራችን ገጽታ እንዲገነባ የተጣላበትን አለፍ አገራዊ ተልእኮን በከፍተኛ ኃላፊነት እየተወጣ የሚገኝ ተቋም ነው። በተለይ በትላልቅ አገራዊ አጀንዳዎች በመቅረጽ እንደ ሀገር በሚጠቅሙን ከድህነት በሚያላቁቁንና ወደ ብልጽግና በሚያሻግሩን ጉዳዮች ሀገራችንን ከማናቸውም ጥቃት ለመከላከል በሚደረጉ እንቅስቃሴዎች ላይ አተኩሮ በመስራት እንዲሁም ብሔራዊ ጥቅምን በማስከበር ጉዳዮች በውጭ ቋንቋ ዜናዎችን በማጠናከርና በማሰራጨት ረገድ ኢዜአ ግንባር ቀደም ተጠቃሽ ተቋም ነው። ይህ ዘመናዊ የሚዲያ ኮምፕሌክስ የኢትዮጵያ ዜና አገልግሎትን ለላቀ ኃላፊነት የሚያዘጋጀው ነው የሚል ጽኑ እምነት አለኝ። የሚዲያ ኮምፕሌክሱ ተቋሙ የተሰጠውን አገራዊ ተልእኮ በከፍተኛ ኃላፊነትና ጥንቃቄ እንዲወጣ ብሎም ብሔራዊ መግባባትና የገጽታ ግንባታ ለማጠናከር የሚያስችሉ መረጃዎችን በተሻለ ጥራትና ፍጥነት ተደራሽ ለማድረግ ምቹ እድል ይፈጥርለታል። በዚህ መልኩ የተዘረጋው የሚዲያ መሰረተ ልማት ኢዜአ መረጃን ተቀብሎ ከማስተላለፍ ባሻገር ሀገራዊ አጀንዳዎችን ወቅታዊና አንገብጋቢ የህዝብና የመንግስት አጀንዳዎችንና መነጋገር በሚያስፈልጉ ጉዳዮች ዙሪያ በሀገር ውስጥና በውጭ ቋንቋዎች እያዘጋጃቸው ያሉ መድረኮች ለማጠናከር ይበልጥ ተደራሽነትን ለማስፋት ያግዘዋል ብዬ አምናለሁ። በመሆኑም ተቋሙ ይህንን ዘመናዊ ቴክኖሎጂ በአግባቡ በመጠቀም ለሀገር ውስጥ ብቻ ሳይሆን ለዓለም አቀፉ ማህበረሰብ ለማድረስ ከባለፈው በተሻለ ዝግጁ መሆን ይጠበቅበታል።